ምን ምሳ እንብላ፣ ቤተሰብ ምሳ እንብላ። ይኸው እንጀራ፣ ይኸው ዶሮ ወጥ፣ የፋሲካ ወጥ ነው። ዶሮ ወጥ፣ ጥብስም ሰርቻለሁ ዛሬ። ይኸው ምሳ እንብላ፣ ቤተሰብ። በስመ ስላሴ ወስመ አብ መንፈስ ቅዱስ አሐዱ አምላክ፣ መንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ ኢየሱስ ክርስቶስ ይቅርታ። እንብላ ውዶች፣ ይኸው ጥብስ እንብላ። ጥብስና ቀየጥ የዶሮ ወጥ ማለት ነው። በጣም ይጣፍጣል።

በጣም ነው የሚጣፍጠው። ዓመት በዓል ታሳለፋችሁ፣ ወዶቼ ማሮች ማለት ነው እየበላችሁ እየበላችሁ አመሰግናለሁ። ላይክ እና ሸር አድርጉ ስቲ